ጤና ስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ቤተልሔም ደሴ ነኝ አብሯችሁን ቆዩ የልማት ተነሺዎችን ከነበሩበት በተሻለ ማደራጀት እና መልሶ የማቋቋም ስራ በተጠናከረ ሁኔታ የተሰራ መሆኑን የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ ገለጹ። ቢሮ በክልሉ አሚር ኑር ወረዳ ገንደፌሮ ተብሎ በሚጠራው አካባቢ በመንገድ ልማት ምክንያት ከይዞታቸው ለተነሱ አባወራዎች የምትክ ቦታ የመስጠት ስነስርዓት አካሂደዋል። ዘገባው የሀምዛ ይሱፍና የአንቶ አሀመድ ተጨማሪውን ታቀርበዋለች። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ በአሚር ኑር ወረዳ ገንደ ፌሮ አካባቢ ከመንገድ ልማት ጋር ተያይዞ ይዞታቸው በሙሉ ለሚፈርስባቸው አባወራዎች ህጋዊ አሰራሩን ተከትሎ የሰነድ ማጣራት በማድረግ የተዘጋጀላቸውን መሬት ርክክብ አካሂደዋል። በርክክቡ ላይ የተገኙት የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊ የልማት ተነሺዎች ቀደም ሲል ከነበራቸው ኑሮ በተሻለ መልሶ ማደራጀት በትኩረት እየተሰራ መሆኑን ገልጸዋል። ቀደም ሲል ከነበሩበት አካባቢ አካባቢ ሳይርቁ ማህበራዊ መስተጋብሯቸው ሳይረበሽ እንዲቋቋሙ በትኩረት የሚሰራ መሆኑን ኃላፊው ገልጸዋል። የገንደፌሮ መንገድ ልማትን ፕሮጀክትን መነሻ በማድረግ መንገዱ የሚነካቸውን አካባቢ ላይ ሙሉ በሙሉ ከይዞታቸው የተነሱ አባወራዎችን ህጋዊ የሆነ የሰነድ ማጣራት ስራ ከሰራን በኋላ ኦልሞስት እዚህ መንገድ ላይ ያሉትን ሙሉ በሙሉ ከይዞታቸው የሚነሱ ማህበረሰብ ክፍሎችን እንዳለ አሁን እዚህ በጣም ከአካባቢውን ባራቀ ሁኔታ ማለት ነው። እንዲሁ ደግሞ የማህበራዊ መስተጋብራቸውን ባላወቀ መልኩ በእጣ ጭምር ማለት ነው የማረካከብ ስራ እየሰራን ነው የምንገኘው። ተነሺዎች ፍትሀዊ የመሰረተ ልማት ተጠቃሚነታቸውን በሚያረጋግጥ መልኩና ኢኮኖሚያዊ እንቅስቃሴያቸው በሚሻሻልበት ሁኔታ መልሶ እንዲቋቋሙ ይደረጋል ሲሉ ገልጸዋል። ለማህበራዊ አገልግሎት የሚሆኑ ቦታዎችን ያካተተ ዝግጅት መደረጉንም የገለጹት ኃላፊው በአሰራር ሂደት ቅሬታ ያላቸው አካላትም በህጋዊ መንገድ የሚስተናገዱ መሆኑን ተናግረዋል። በእለቱ ቦታ የተሰጣቸው ነዋሪዎችም በተለይ ከሚያውቁት ማህበረሰብ አካላት ጋር በሚያውቁት አካባቢ ቦታ ስለተሰጣቸው መደሰታቸውን ገልጸዋል። በቀጣይም ቢሮ አስፈላጊውን ድጋፍና ትብብር እንዲያደርግላቸው ጠይቀዋል። በአካባቢው ወደ 97 አባወራዎች በልማቱ ምክንያት መሬታቸው የሚነካ ሲሆን ከዚህ ውስጥ ሙሉ በሙሉ ለተነሱ ለ33 አባወራዎች መሬት ዝግጅት የተደረገ ሲሆን በመጀመሪያ ዙር ለ25 አባወራዎች የመሬት ርክክብ ተካሂዷል። በክልሉ የሚገኙ ወጣቶች በሁለንተናዊ መልኩ አንድነታቸውን ሊያጠናክሩ እንደሚገባ ተጠቆመ። በሐረሪ ክልል የከተማ ወረዳዎች የተውጣጩ ወጣቶች በድሬ ጠያራ ወረዳ እየተከናወኑ ያሉ የልማት ስራዎችን ጎብኝተዋል። ዘገባው የአብዲውስማን ነው። አያንተ አህመድ ከሐረሪ ክልል ከስድስቱ የከተማ ወረዳዎች የተውጣጡ ወጣቶች ከድሬ ጠያራ ወረዳ ወጣቶች ጋር በመሆን በወረዳው እየተከናወኑ ያሉ የልማ ስራዎችን ጎብኝተዋል። በጉብኝቱ ንግግር ያደረጉት የክልሉ ወጣቶች ስብዕና ግንባታ ማዕከል ኃላፊ አቶ ኢምራን አብዱ ሰመድ የጉብኝቱ ዓላማ የከተማና የገጠር ወጣቶች አንድነትን ማጠናከር መሆኑን ገልጸዋል። የልምድ ልውውጡ የገጠርና ከተማ ወጣቶች ግንኙነትን በማጠናከር ስራ ዕድል ፈጠራ ለማስፋትን የሚያግዝ መሆኑን ገልጸዋል። የሁለቱ አካባቢ ወጣቶች ግንኙነት ማጠናከር የጋራ ሰላሙን ለመገንባት የሚረዳ መሆኑን ገልጸው የገጠሩ ማህበረሰብ ጋር ያለውን አሁናዊ ልማትና አኗኗር የጠራ ግንዛቤ እንዲኖራቸው ለማስቻል ይህ መሰል ጉብኝት ወሳኝ መሆኑን ጠቁመዋል። ወጣቶቹ አሁን ላይ እየተሰራጨ ያለውን አሉታዊ መረጃ ወደ ጎን በመተው የጋራ ሀብትን በመጠቀም ለክልሉ ኢኮኖሚያዊና ማህበራዊ እድገት የበኩላቸውን ሊወጡ ይገባል ሲሉም አቶ ይምራን ገልጸዋል። በጉብኝቱ በክልሉ በገጠር ያለውን የልማት እንቅስቃሴ በተጨባጭ ማየት እንደቻሉ የጉብኝቱ ተሳታፊ ወጣቶች ገልጸዋል። ይህ መሰል ጉብኝት የገጠርና ከተማ ማህበረሰብ ግንኙነት በማጠናከር ወንድማማችነትና ፍቅር እንዲጎለብት ስለሚያደርግ ተጠናክሮ እንዲቀጥልም ወጣቶቹ ጠይቀዋል። በግል አገልግሎት በቤት ውስጥ የተሰማሩ ዜጎች በተለያዩ ስልጠናዎች በማብቃት በዘርፉ በቂ እውቀትና ክህሎት እንዲያገኙ ለማስቻል በቅንጅት መስራት እንደሚገባ ተጠቆመ። በሐረሪ ክልል በስራ ስምሪት ስርዓት የቤት ውስጥ ሰራተኞች የግል አገልግሎት ቅጥርና የስራ ውል ጉዳዮች አግባብነት ካላቸው ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ ተካሂዷል። ፍቃዱ በላይ በመድረኩ የተገኙት በስራና ክህሎት ሚኒስቴር የአሰሪና ሰራተኛ ጉዳይ ዘርፍ የሶስትዮሽ ግንኙነት ማስተባበሪያ ኃላፊ አቶ ወንዳልክ ተክለ ሀዋርያት እንደገለጹት የስራና ክህሎት ሚኒስቴር ዋና ራዕይ ብቁ አስተማማኝና ምቹ የሰው ሀብት የሞላባትን ኢትዮጵያን ማየት እንደሆነ ገልጸዋል። የግንዛቤ ማስጨበጫ መድረኩ ዓላማ በዋናነት በስራ ስምሪት ስርዓት የቤት ውስጥ ሰራተኞች የግል አገልግሎት ቅጥር፣ የስራ ውል ጉዳዮች ጋር በተያያዘ ለባለድርሻ አካላት ግንዛቤ ለመፍጠር ታልሞ የተዘጋጀ መሆኑን ገልጸዋል። እንደምታውቁት የስራና ክህሎት ሚኒስቴር ራዕዩ ብቁ የሰው ሀብት ምቹ አስተማማኝ የስራ እድል የሞላባትን ኢትዮጵያን ማየት ከአስፈጻሚ አካላት ከተሰጠው ተግባርና ኃላፊነት ላይ ቀርጾ እንግዲህ ተልእኮም ስትራቴጂክ ጉዳዮች አባይ ተግባራትና ሪፎርም ጉዳዮች ላይ በሰፊው እየሰራ ያለበት ሁኔታ ነው ያለው። በይበልጥ ከግል አገልግሎት ስርአቱ ጋር ተያይዞ እንግዲህ ብቁ የሰው ሀብት ስንል ክህሎት ተኮር የስራ እድል እንዲኖር በሰፊው የተሰራ ነው። ስለዚህ ክህሎት ቀዳሚ ነው፣ መግቢያ ነው። ለማንኛውም ነገር ከክህሎት ጋር ተያይዞ የአጭር ጊዜ የሚሆን የመካከለኛ ጊዜ የግል አገልግሎት ቅጥር ላይ ያሉ ወገኖቻችን የዚህ የስልጠናውን ደግሞ የእውቀት ተጋሪ እንዲሆኑ የክህሎት ልማቱ በቴክኒክና ማስተቆሞቻችን በመንግስትም ይሁን በግል ተደራሽ መሆን እንዲችሉ ለእሱ ስትራቴጂ ተቀቶ እየተሰራ ነው። ብቁ የሰው ሀብትን ከማፍራት አኳያ ዘርፈ ብዙ ተግባራት እየተከናወኑ እንደሚገኝ የገለጹት ኃላፊው በዚህም በግል አገልግሎት የተሰማሩ ዜጎችን በተለያዩ ስልጠናዎች በማብቃት በዘርፉ በቂ እውቀትና ክህሎት ባለቤት በማድረግ ውጤታማ ስራ እየተከናወነ ይገኛል ብለዋል። በየትኛውም የግል አገልግሎት ዜጎች ክብራቸውና ደህንነታቸው ተጠብቆ ስራቸውን በአግባቡ እንዲወጡ ለማስቻልና አሰሪው ከሰራተኛው ጋር ከክርክር ወደ ምክክር በማምጣትና ሰላማዊ ግንኙነትን ለመፍጠር በሚከናወኑ ተግባራት ሁሉም ባለድርሻ አካል የበኩሉን ሚና ሊወጣ ይገባልም ብለዋል። ስለዚህ እዚህ ዘርፍ ላይ ያሉ ወገኖች በሙሉ ማለት ይቻላል በቀጣይ ብቁ ሆነው ሰርቲፋይ ሆነው ሲኦሲ ሲኖሯቸው የበለጠ ለአገሪቱ የስራ ስምሪትም ለውጭ ሀገር የስራ ስምሪትም ዝግጁ እንዲሆኑ በሰፊው እየተሰራ ያለበት ሁኔታ አለ። ስለዚህ የስልጠናው የክህሎት ጉዳይ ተደራሽነቱን፣ አግባብነቱን፣ ፍታዊነቱን፣ ጥራቱን ከግል አገልግሎት ስርዓት ጉዳይ ጋር በደንብ እየተሰራ ያለበት ሁኔታ ላይ ያለው ጉዳዩ ቤተሰብ ኢሹ ያለው ነው። ግን ከክርክር ወደ ምክክር መምጣት አለበት። ዜጎች ክብራቸው እና ደህንነታቸው ተጠብቆ የትኛውም አካባቢ የግል አገልግሎት ወይም ዶሜስቲክ ወርክ የምንለው አርብቶ አደሩ ጋር አርሶ አደሩ ጋር ከተማ ማህበረሰብ ጋር ኢንተርናሽናል ኮሚኒቲ ማህበረሰብ ጋር ሰፊ ስራ ያለው ጉዳይ ነው። እንደዛ ከሆነ ለዜጎቻችን ክብርና ደህንነት ራሳችን ነው መስጠት ያለን። ስለዚህ ከክርክር ወደ ምክክር መምጣት አለበት ማለት ነው። አሰሪው ከሰራተኛው ጋር ሰላማዊ የሆነ ግንኙነት መኖር አለበት ማለት ነው። ስለዚህ ይሄ ሰፊ ሞቢላይዜሽን ይጠይቀናል ማለት ነው። እዚህ ጋር የጎደለንን መሙላት ከኛ እና ከዚህ ቤተሰብ ይጠበቃል ማለት ነው። የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍትዋ ልዩ በበኩላቸው ስልጠና መድረኩ ከቤት ውስጥ ሰራተኞች አገልግሎት አሰጣጥ ጋር በተያያዘ ሰራተኛውን ሰብአዊ መብት ተጠብቆ ሰራተኛው ካሰሪው ጋር ሰላማዊና ውጤታማ የሆነ የስራ ግንኙነትን እንዲፈጠር ለማስቻል ትልቅ እገዛ ይፈጥራሉ ብለዋል። በቀጣይም ዘርፉን ይበልጥ ውጤታማ እንዲሆን ለማስቻል ሁሉም ባለድርሻ አካልና የሚመለከታቸው አካላት የበኩላቸውን ሚና ሊወጡ ይገባል ብለዋል። ከማህበራዊና የሰራተኛ የተነፈጉ አካላት ናቸው ብለን ነው የምንወስደው፣ የቤት ሰራተኞች ብለን ስንል ማለት ነው። እውነት ለመናገር በቤት ውስጥ እራሱ እንደ ሰው የማይቆጠሩበት ጊዜ አለ። ልክ በማሽን በኤሌክትሪክ እንደሚሰሩ ተደርጎ ተቆጥሮ ሀያ አራት ሰዓት እነሱን የማሰራት ደሞዛቸውን፣ የመከልከል እረፍት የማሳጣት፣ እነዚህ እነዚህ ጉዳዮችንም ያካትታል ማለት ነው ይሄ ነገር እንዲህ አይነት ነገሮች ችግሮች ነበሩ። በተለይ ደግሞ ለአዱላዊና ለሰብአዊ መብት ጥሰትም የተጋለጡ ነበሩ ማለት ነው። ስለዚህ እነዚህን ነገራቶች ሞር በሰውኛ አሳሰብ በሰብአዊ መብት የሰብአዊነት መብታቸውንም ከማስጠበቅ አኳያ መብታቸውን ለማስጠበቅ የሚደረጉ ጥረቶች ላይ እናንተም ትልቅ የባለድርሻ አካላት ናችሁ። ሌሎች ስራዎችንም በጋራ እየሰራን እንዳለነው ሁሉ እዚህ ላይም ወርደን ማገዝ ያስፈልጋል። ኮሚኒቲያችን ጋር ሶሳይቲያችን ጋር መድረስ ያስፈልጋል። የውይይቱ ተሳታፊዎች በበኩላቸው ከመድረኩ ሰፊ ግንዛቤ ማግኘታቸውን ገልጸው ሆኖም ከቤት ውስጥ ሰራተኞች የግል አገልግሎትና ቅጥር ጋር በተያያዘ ከስራ፣ ከደህንነት፣ ከደሞዝ፣ ከጥቅማጥቅምና መሰል ጉዳዮች ጋር የሚስተዋሉ ችግሮች በትኩረት ሊሰራባቸው እንደሚገባም ጠቁመዋል። በቀጣይም ለስራው ስኬታማነት የበኩላችንን ሚና ለመወጣት ዝግጅ ነን ሲሉም ያላቸውን እምነት ገልጸዋል። በመድረኩም ከግል አገልግሎት ቅጥርና የስራ ውል ጋር በተያያዘ ጽሁፍ ቀርቦ ሰፊ ውይይትም ተደርጎበታል። ክብራት ተመልካቾቻችን፣ ከሀረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች አለፍን። የኢትዮጵያ የማንሰራራት ጅማሮ በሆነው በዚህ ዘመን በተለይም በዚህ አመት የህዝብ ምሬትና ቅሬታ ያሉባቸውን ዘርፎች እስከ ወዲያኛው በሚፈታ መንገድ ሪፎርም ማካሄድ ትኩረት ተሰጥቶ ተሰርቶበታል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና ለፓስፖርት አገልግሎቶች የፋይዳ መታወቂያን እንደ ቅድመ ሁኔታ በማስቀመጥ ከብሔራዊ መታወቂያ ፕሮግራም ጋር በትብብር ለመስራት ከስምምነት ተደረሰ። እኝንና መሰል ሀገር አቀፍ ዘገባዎችን ባህር ጠንክር በተከታይነት ያቀርበዋል። የኢትዮጵያ የማንሰራራት ዘመን ጅማሮ በሆነው በዚህ ዓመት የህዝብ ቅሬታና ቅሬታ ያሉባቸው ዘርፎችን እስከ ወዳኛው በሚፈቱ መንገድ ሪፎርም ማካሄድ ትኩረት ሰጥቶ ተሰርቶበታል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ሙስና፣ ብልሹ አሰራር እንዲሁም ያልተቀላጠፉ የአገልግሎት አሰጣጥ በማህበረሰቡ ቅሬታ የሚነሳበት መሆኑ መነሻ በማድረግ በተሰራ ስራ የመሶብ አንድ ማዕከል አገልግሎት መጀመሩ ነው የተናገሩት። አሰራሩ 12 ተቋማትና ከአርባ በላይ አገልግሎትን በአንድ ህንፃ ማግኘት የሚያስችል መሆኑን አመላክተዋል። ሙሉ ለሙሉ በኢትዮጵያ የተቀረጸውና ውጤታማ የሆነው የሶፍትዌር ሲስተም ማህበረሰቡ ችግሩ ከመፍታት ባሻገር አስቸኳይ የሆነ ሀገር በቀል እውቀት እንዳለ የተገነዘብንበት ነው ሲሉ ጠቅላይ ሚኒስትሩ ጠቅሰዋል። እንዲሁም የሰው ሰራሽ አስተውሎት ቴክኖሎጂን የኢትዮጵያ አገልግሎት አሰጣጥ መለወጥ የሚችል ተጨባጭ ማሳያ መሆኑን ጠቁመዋል። ይህም ሲስተም ለማሻሻል የጎደለው ለመሙላት፣ ብሎም ያለውን አሰራር ለማጠናከር እንደሚያስችልም አመላክቷል። እንዲሁም ከዚህ ቀደም ከነበሩ የገንዘብና የኦዲት ድርጅቶች ሌብነት፣ በፓስፖርት አሰጣጥ ላይ ያሉ የወረፋ ጥያቄዎች፣ ብሎም የተጓተቱ አስ አስራሮችን የሚቀርፍ መሆኑን ነው የገለጹት። በቀጣይ ዋና ዋና የክልል ከተሞች ላይ ሲስተሙ ተግባራዊ በማድረግ የህዝቦችን ቅሬታ ለመፍታት እንሰራለን ሲሉም ጠቅላይ ሚኒስትሩ አስታውቀዋል። የኢሚግሬሽንና ዜግነት አገልግሎት ለፓስፖርት አገልግሎት የፋይዳ መታወቂያ እንደ ቅድመ ሁኔታ በማስቀመጥ ከብሔራዊ መታወቂያ ፕሮግራም ጋር በትብብር ለመስራት ከስምምነት ደረሰ። የኢሚግሬሽንና ዜግነት አገልግሎት የጀመራቸውን የሪፎርም ስራዎች በማጠናከር ከሰኔ 1 ቀን 2017 ዓ.ም ጀምሮ የፋይዳ መታወቂያን ለፓስፖርት አገልግሎት አሰጣጥ ቅድመ ሁኔታ ለማድረግ እየሰራ መቆየቱን ገልጿል። አገልግሎቱ ለፓስፖርት አሰጣጥ ተጨማሪ ቅድመ ሁኔታ በማድረግ በዘርፉ የሚሰጡ አገልግሎቶች ደህንነታቸውን የጠበቁና ተደራሽ ለማድረግ ከዲጂታል መታወቂያ ፕሮግራሙ ጋር በጋራ ለመስራት ተስማምተዋል። ይህም ማንነትን በማጭበርበር የተለያዩ ሰነዶችን ለማግኘት የሚደረጉ እንቅስቃሴ ለመግታት እንደሚያስችልም ተገልጿል። በመሆኑም በተለያዩ የሀገሪቱ ክፍሎች የፓስፖርት አገልግሎት ጥያቄ አቅርበው በመጠባበቅ ላይ ያሉ ግለሰቦች ፓስፖርት ለመውሰድ ሲመጡ በቅድሚያ በፋይዳ ተመዝግበው ልዩ ቁጥር ሊኖራቸው እንደሚገባም ተመላክቷል። ተገልጋዮቹ የፋይዳ መታወቂያቸውን በወረቀት መልክ አሳትመው እንዲሁም ዲጂታል ኮፒውን በስልካቸው ይዘው በመምጣት አገልግሎት ማግኘት እንደሚችሉ የብሔራዊ መታወቂያ ፕሮግራም አስታውቋል። የኢትዮጵያና እንግሊዝ በኢንቨስትመንት በንግድና ኢኮኖሚ ያላቸው ትብብር ለማሳደግ ተስማሙ። ኢትዮጵያና እንግሊዝ ከልማት ድጋፍ ባለፈ የሁለቱን ሀገራት ኢንቨስትመንት የንግድና ኢኮኖሚያዊ ትብብር በማሳደግ የሁለትዮሽ ትብብራቸውን ለማጠናከር መስማማታቸውን ገልጿል። የገንዘብ ሚኒስቴር አህመድ ሽዴ ከእንግሊዝ የዓለም አቀፍ ልማት ሚኒስቴር ባሮንስ ቻፕማን ጋር ከ25 አይኤምኤፍ እና የዓለም ባንክ ከጸደይ ስብሰባ ጎን ተወያይተዋል። ሚኒስትሮቹ ሁለቱ ሀገራት የሁለትዮሽ አጋርነት እንዲሁም የጋራ ቀጠናዊና ዓለም አቀፋዊ ጥቅሞች ላይ ያላቸውን ትብብር የበለጠ ለማሳደግ የሚያስችል ገንቢ ውይይት ማድረጋቸው ተገልጿል። የገንዘብ ሚኒስቴሩ አህመድ ሺዴ የኢትዮጵያ ኢኮኖሚ ሪፎርም ትግበራ ስኬታማነት አስመልክቶ ለሚኒስትሯ ገለጻ ያደረጉ ሲሆን የሪፎርሙን ቀጣይነት ያለው ስኬት ለማረጋገጥ በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎች የሚደግፉ የልማት ስራዎች ለማጠናከር ቀጣይነት ያለው የሁለት ስራ እንደሚያስፈልግም አመላክቷል። የእንግሊዝ ዓለም አቀፍ ልማት ሚኒስቴር ባሮንስ ቻፕማን በበኩላቸው የኢኮኖሚ ሁኔታው ለማሻሻል የተደረገው ሪፎርም አድንቀው ኢትዮጵያ በአፍሪካ ቀንድ ቀጠናዊ መረጋጋት ላይ ቀጣይነት ያለው አስተዋጽኦ እንድታደርግም ጠይቋል። እንግሊዝ ኢትዮጵያ ያላትን ትልቅ አቅም በመጠቀም እድገቷ እንድታስቀጥል የሚያስችላትን እገዛ ማድረጓንም እንደምታጠናክር አረጋግጠዋል። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን ለእለቱ የያዝንላችሁ ዜናዎች ታተላፍስን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ።